እናመሰግናለን ቅድም በነገርኳችሁ ልክ በድርጅታችን ዝማሬ በድርጅታችን ነጭ ባለሞራል ቃል ተጋብተን በደምብ ተነጋግረን ነው የምንለያየው። አለን ወይ? አለን! አለን ወይ? አለን! የበላይ ልጆች አለን? አለን! የሺፈራው ልጆች አለን? አለን! አለን ወይ? አለን! የእጅጉ ልጆች አለን? አለን! አለን ወጃም አለን? አለን!

አለን ወይ? አለን አለን አለን ወይ? አለን የምኒሊክ ልጆች አለን አለን የቴዎድሮስ ልጆች አለን አለን የበላይ ልጆች አለን አለን አለን ወይ? አለን አለን ወይ? አለን እስኪ እጅ ወደ ላይ ሁላችሁ እጅ ወደ ላይ! ጨብጠው ጨብጠው ሁለቱ ጨብጠው! አለን አለን አለን ወይ? አለን ወደ ላይ ማውጣት ነው መምዘዝ ነው። አለን ወይ? አለን

ድርጅታችን ድርጅታችን ድርጅታችን ድርጅታችን የአማራ ፋኖ ብሔራዊ ብሔራዊ ኃይል ኃይል ነው። እኛ የበላይ የቴዎድሮስ የሚኒሊክ ያሳምነው ልጆች ድርጅታችንን ድርጅታችንን ድርጅታችንን ድርጅታችንን እንዳይንብሌናችን እንጠብቃለን

እንሙቃለን ጠላትን ጠላትን ጠላትን ጠላትን እንደመስሳለን። ነገም ነገም ዛሬም ዛሬም ሁሌም ሁሌም ደከመኝ ደከመኝ ሰለቸኝ ሰለቸኝ ሳንል ከፋኖ ጎን

ለፋኖ ለፋኖ በጣም ደስ ብሎኛል። እኔ ደስ እናመሰግናለን። ቅድም በነገርኳችሁ ልክ በድርጅታችን ዝማሬ በድርጅታችን ሞት ባለሞራል ቃል ተጋብተን በደንብ ተነጋግረን ነው የምንለያየው። አለን ወይ አለን

አለን ወይ? አለን። የበላይ ልጆች አለን። አለን። የሽፈራው ልጆች አለን። አለን ወይ? የእጅጉ ልጆች አለን። ጎጃም አለን። አለን ወይ? አለን። ኧረ

አለን ወይ? አለን አለን ወይ? የምኒሊክ ልጆች አለን፣ የቴዎድሮስ ልጆች አለን፣ የበላይ ልጆች አለን። አለን ወይ? እስኪ እጅ ወደ ላይ፣ ሁላችሁ እጅ ወደ ላይ። ጨብጠው ጨብጠው። አለን አለን። ወደ ላይ ማውጣት ነው፣ መምዘዝ ነው። አለን ወይ?

እንጠብቃለን ጠላትን ጠላትን ጠላትን ጠላትን እንደመስሳለን እንደመስሳለን እንደመስሳለን እንደመስሳለን። ነገም ነገም ዛሬም ዛሬም ሁሌም ሁሌም ደከመኝ ደከመኝ ሰለቸኝ ሰለቸኝ ሳንል ከፋኖ ከፋኖ ጎን እንቆማለን እንቆማለን። ፋኖነት አማራነት አማራነት ድል

በጣም ደስ ብሎኛል።